ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁም ከእኛ ጋር ቆይታን አድርጉ። ዛሬ የሚጠበቁ የአለም ዋንጫ እንግዲህ ለዓለም ዋንጫው ለማለፍ የአውሮፓ ዋንጭ የአውሮፓ የማጣሪያ ጨዋታዎች ይደረጋሉ። በአውሮፓ ዞን የዓለም ዋንጫ የማጣሪያ ጨዋታዎች ናቸው ዛሬ የሚደረጉት። ሰሞኑን ሲደረጉ እንደነበሩት ዛሬም በመጨረሻው ቀን ጨዋታዎች ይደረጋሉ። በምድብ እንግዲህ በበላይነት የሚያጠናቀቁ ብሔራዊ ቡድኖች በቀጥታ ወደ ዓለም ዋንጫው ያልፋሉ። ሁለተኛ ደረጃን ይዘው የሚያጠናቀቁ ብሔራዊ ቡድኖች ደግሞ ወደ ጥሎ ማለፉ እንደሚገቡ ይታወቃልና ዛሬ የመጨረሻዎቹ ጨዋታዎች ይደረጋሉ። በርከት ያሉ መርሃ ግብሮች ናቸው ዛሬ የሚደረጉት ተጠባቂዎቹ ጨዋታዎችን ወደ እናንተ እያደረስን ቆይታን እናደርጋለን። ክለቦችን የተመለከቱ ስፖርታዊ ጉዳዮችን በስፋት እናነሳለን። የተለያዩ የክለብ እግር ኳሳዊ ጉዳዮች ዛሬ እነሳሉ፣ ስፖርታዊ ጉዳዮችን ታደምጣላችሁ። ከኛም ብቻ እናንተ እስከ ፕሮግራማችን ፍጻሜ ሀሳብ አስቴቶቻችሁን እያጋራችሁን ከእኛ ጋር እንድትቆዩ ነው በአክብሮት የምጋብዛችሁ ፏአድባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ ከመሸጋገሪያ በኋላ በድጋሚ ተመልሰ እንገናኛለን። አብራችሁ ይቆዩ። ዛሬ የሚደረጉ የዓለም ዋንጫ የማጣሪያ ጨዋታዎችን በማስቀደመን ጀምር። ዛሬ በርከት ያሉ ጨዋታዎች ናቸው በአውሮፓ ዞን የሚደረጉት። ከነዚህ መካከል ምሽት 4 ሰዓት ከ45 ላይ ነው ሁሉም ጨዋታዎች የሚደረጉት፣ ኦስትሪያ ከቦሲኒያ፣ ቤላሩስ ከግሪክ፣ ቤልጅየም ከሌችስተንስታይን ቡልጌሪያ ከጆርጂያ፣ ኮሶቮ ከስዊዘርላንድ፣ ሮሜንያ ከሳን ማሪኖ፣ ስኮትላንድ ከዴንማርክ፣ ስፔን ከቱርክ፣ ስዊድን ከስሎቬኒያ ና ዌልስ ከሰሜን መቄዶኒያ ጋር የሚያደርጓቸው ጨዋታዎች ይጠበቃሉ። በአውሮፓ የሀገራት የዓለም ዋንጫ የማጣሪያም የመጨረሻው ምዕራፍ ዛሬ እንግዲህ ተጠባቂ ጨዋታዎች ናቸው የሚደረጉት በምድብ ሶስት ስኮትላንድ ከዴንማርክ በቀጥታ የዓለም ዋንጫ ተሳትፏቸውን ለማረጋገጥ የሚገናኙበት ጨዋታ በትልቁ ይጠበቃል። ዴንማርክ ምድቡን በ13 ነጥብ እየመራች ሲሆን ስኮትላንድ በ11 ነጥብ ሁለተኛ ደረጃ ላይ ተቀምጣለች። ለማለፍ ማሸነፍ ብቻ አማራጩ የሆነው ስኮትላንድ በሜዷ ደግሞ ሃምደን ፓርክ ስትጫወት ነጥብ መጋራት ደግሞ ዴንማርክን ነው በቀጥታ ወደ ዓለም ዋንጫው የሚያሳልፈው። የኦስትሪያና ቦሲኒያ ጨዋታም ሌላኛው የሚጠበቅ ነው። ምድብ 8 ላይ የሚገናኙት ሁለቱ ሀገራት በ18 ና በ16 ነጥብ አንደኛና ሁለተኛ ደረጃ ላይም መቀመጣቸውን መርሃ ግብሩ እንዲጠበቅ አድርጎታል። የምድብ ሁለት እንግዲህ ላይ የሚገኙት ስዊዘርላንድ ከኮሶቮ የምታደርገው ጨዋታ ይጠበቃል። ምድቡን በ13 ነጥብ እየመራች የምትገኘው ስዊዘርላንድ በ2026 የዓለም ዋንጫ መሳተፏን ለማረጋገጥ 10 ነጥብ ይዛ ሁለተኛ ደረጃ ላይ ከምትገኘው ኮሶቮ ከባድ ፈተና ይጠብቃታል። በእርግጥ ስዊዘርላንድ ለማሸነፍ እንግዲህ ወይም ለማለፍ ደግሞ አቻ የሚበቃት ሲሆን ካላት የግብ ብዛት አንጻር ተሸንፋም ወደ ትልቁ መድረክ በቀጥታ የምታልፍበት እድል በጣም ሰፊ እንደሆነ ነው የተመለከት ነው። በሌሎች ጨዋታዎች ቤልጅየም ምንም ነጥብ ከሌላት ሊችተንስታይን ስትጫወት በዚሁ ምድብ ሰሜን መቄዶኒያ ደግሞ ዌልስን የምታገኝበት ጨዋታ ይጠበቃል። ቤልጅየም ይህንን ጨዋታ ማሸነፍ ወደ ቀጣዩ ዙር ያሳልፋታል። በአንጻሩ ግን ሽንፈት የሚገጥማት ከሆነ የሰሜን መቄዶኒያና የዌልስ አሸናፊ ምናልባት ምድቡን በበላይነት ማጠናቀቅ የሚችልበት እድል እንዳለም ይታወቃል። ሁለቱም ተመሳሳይ 13 ነጥብ እንዳላቸው የምናውቀው ነው። ቤልጂየም በአንጻሩ 15 ነጥብ ነው ያላት ና ነገር ግን በምድቡ አንድም ነጥብ ማሳካት ካልቻለችው ና ሁሉንም ጨዋታዎች ከተሸነፈችው ሊችተንስታይን ጋር ነው ቤልጂየም ጨዋታን የምታደርገው። ባለፈው ጨዋታ ግን ከካዛኪስታን ጋር አቻ መለይቷ የምናስታውሰው ጉዳይ ነው። የዛሬው ጨዋታ በትልቁ ይጠበቃል። እነዚህ እንግዲህ የዓለም ዋንጫ ማጣሪያ ጨዋታዎች ናቸው። በአንጻሩ በወዳጅነት ጨዋታ ሁለት ጨዋታዎችን እንመልከት። እነዚሁ ለጨዋታዎች አንደኛው የአፍሪካዊቹ ሀገሮች የሚያደርጉት ሞሮኮ ና ዩጋንዳን የሚያገናኘው ጨዋታ የሚጠበቅ ነው። የጨዋታ ምሽት አራት ሰዓት ላይ ይደረጋል። ሌላኛው ምሽት አራት ሰዓት ከ30 ሲል ብራዚል ሁለተኛ የወዳጅነት ጨዋቷን ዛሬ ታደርጋለች። ባለፈው ከሴኔጋል ጋር ጨዋቷን ማድረጓ ይታወሳል። ሴኔጋልን ባሸነፈችበት ጨዋታ ካሴሜሮ ና ኤስቴቫ ዊሊያን ጎል አስቆጥረው እንደነበር እናስታውሳለን። በጨዋታው የአርሰናሉ የተከላካይ ስፍራ ተጫዋች የነበረው ጋብርኤል ማጋሌሽ ጉዳት ገጥሞት እንደወጣ የምናስታውሰው ነው። የዛሬው ጨዋታም ይጠበቃል። ብራዚል ከቱኒዚያ ጋር የሚያደርጉት ጨዋታ ይጠበቃል። የካርሎ አንቸሎቲ ቡድን አሁንም ለዓለም ዋንጫው ራሱን እያዘጋጀ ይገኛል። ዛሬ ምሽት 4 ሰዓት ከ30 ሲል ደግሞ ከሌላኛዋ በዓለም ዋንጫ ለተሳታፊ መሆኗን ካረጋገጠችው አፍሪካዊት ሀገር ቱኒሲያ ጋር የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደናንተና ድርስ ውድ ቤተሰቦቻችን አርሰናልን የተመለከተ መረጃ ነው ወደናንተ የምናደርሰው ማይክል ኦሊቨር የአርሰናል ጨዋታን ይመራሉ ተብሏል። የፊታችን እሁድ በጣም ተጠባቂ የሚባል ጨዋታ ይደረጋል። በአርሰናልና በቶተንሃም መካከል የሚደረገው ተጠባቂ የሰሜን ለንደን ደርቢ ጨዋታ የሚመሩት ዳኛ ደግሞ ይፋ ተደርገባል። ኤምሬትስ ስቴዲየም ላይ የሚካሄደው ተጠባቂ ጨዋታ ማይክል ኦሊቨር በመሀል ዳኝነት እንደሚመሩት ነው የተረጋገጠው። ማይክል ኦሊቨር ባለፈው ዓመት በወልቭስ ጨዋታ ልዊስ ስኬሌን በቀይ ካርድ ካሰናበቱ በኋላ ለመጀመሪያ ጊዜ ነው የአርሰናልን ጨዋታ በዋና ዳኝነትም እየመሩ የሚገኙ የሚመሩት፣ እና ይሄንን ጨዋታ እንግዲህ ለአርሰናል ያኔ ለሉዊስ እስኬሊ ቀይ ካርድ ከሰጡበት ጨዋታ በኋላ ነው ይህንን ጨዋታ የሚመሩት። አርሰናል ከቶተንሃም ጋር በሚያደርጉት የሳምንቱ በጣም ተጠባቂውን ጨዋታ ማይክል ኦሊቨር ናቸው በመሃል ዳኝነት የሚመሩት። በወቅቱ እስኬሊ በሚካኤል ኦሊቨር ቀጥታ ቀይ ካርድ ከተመዘዘበት በኋላ በተደረገ ማጣራት ቅጣቱ እንደተሰረዘለት የሚታወስ ነውና በጨዋታው ላይ ስህተት መስራቱን በርካቶች ገልጸዋል። ተጠባቂው የሰሜን ለንደን ደርቢ ጨዋታ እሁድ ምሽት ከ1 ሰዓት ከ30 ጀምሮ እንደሚደረግ ነው የወጣው መርሃ ግብር የሚያሳየው። የአርሰናሉ ተከላካይ ጁሪየን ቲምበር ትላንትና ምሽት ሀገሩ ኔዘርላንድ ከሉቴኒያ ጋር 4ለ0 ባሸነፈችበት የዓለም ዋንጫ የምድብ የመጨረሻ ጨዋታ ላይ መጠነኛ ጉዳት እንደገጠመው መረጃዎች አሉ። የ24 ዓመቱ የቀኝ መስመር ተከላካይ በጨዋታው ላይ 64ኛው ደቂቃ ላይ ተቀይሮ መውጣቱን እናስታውሳለን። የተጫዋቹ የጉዳት መጠን ይፋ ባይደረግም አሰልጣኝ ሚኬል አርቴታ ግን ቲምበር ትልቅ ነገር እንዳልገጠመው ነው የተናገረው። በዚህ ውድድር ዘመን ድንቅ ብቃቱን እያሳየ ከሚገኘው ኔዘርላንዳዊ ለአርሰናል የኋላ መስመር አስፈሪ መሆንም በቀዳሚነት የሚነሳ ተጫዋች እንደሆነ ይነገራል። በዚሁኛው እንግዲህ የሀገራት ጨዋታ ወቅትም ቀደም ብሎ ወሳኝ ተከላካያቸውን በተለይ ጋብርኤል ማጋለሽን በጉዳት ማጣታቸው ይታወሳልና እንግዲህ የጁሪየን ቲምበር ጉዳት ያን ያክል የከፋ እንዳልሆነ ቢገለጽም ነገር ግን የሱ ጉዳት ደግሞ ምናልባት የከፋ ቢሆን ኖሮ ሌላ አስከፊ ነገር ይገጥማቸው ነበር ተብሎ ታስቧል። ትናንትና ግን በጨዋታው ላይ የተወሰነ ጉዳት ከገጠመ በኋላ ተቀይሮ ወጥቷል። ነገር ግን ሚኬል አርቴታ እንዳረጋገጠው ይህ ጉዳት ቀለል ያለ ነው፣ የከፋ ነገር አልገጠመውም ሲሉ ሲሉን የተናገሩት ሪካርዶ ካላፊዮርም እንዲሁ በጉዳት ምክንያት ከጣሊያን ብሔራዊ ቡድን ስብስብ ውጭ መደረጉ ይታወሳል። እሱ ታፋው ላይ ነው ጉዳት የገጠመው ያን ያክል ከባድ እንዳልሆነና ምናልባት በሳምንቱ መጨረሻ ሊሰለፍ እንደሚችል ተነግሯል። ምናልባት ካልተሰለፈ እንኳን በቀጣዩ ጨዋታ ላይ እንደሚኖር በእርግጠኝነት ነው የተናገሩት። ስለዚህ የሪካርዶ ካላፊዮሬም ጉዳት የከፋ እንዳልሆነ ነው መረጃዎቹ የበጡት። የፕሪሚየር ሊግ ተጫዋቾች ደሞዝ ገደምን ይደግፍ ከነበሩ ክለቦች መካከል አንደኛው አርሰናል መሆኑን የሚያሳዩ መረጃዎች እየወጡ ይገኛሉ። በተለይ ይህንን መረጃ ያወጣው አሶሺየትድ ፕሬስ የተባለው የመረጃ ምንጭ ነው። እንደሚታወቀው ከሳምንት በፊት በቀረበው ሀሳብ ዙሪያ ላይ የሊጉ ተጫዋቾች ደሞዝ የቡድኖቹ የአቅም ጉዳይ እኩል እንዳይሆን እያደረገ መምጣቱን ተከትሎ በሊጉ ያለውን የተፎካካሪነት መንፈስ እንዳይጠፋ ገደብ ሊበጅለት ይገባል በሚል ለሁሉም ክለቦች ሀሳብ ቀርቦ እንደነበር ነው የምናስታውሰው። ታዲያ በርካታ ታላላቅ ክለቦች ይህንን ሀሳብ ባይደግፉትም አርሰናል ግን ይህንን ሀሳብ በጎ ነው ሲል ለሀሳቡ ያለውን ሀሳብ አጋርቶ እንደነበር የምናስታውሰው ነው። ይሁን እንጂ የእቅዱ ጠንካራ ደጋፊ የነበሩት የቀድሞ የአርሰናል ዋና ስራ አስፈጻሚ ቲም ልዊስ እንደሚያውቀው ባሳለፈው ሳምንት አርሰናሎችን ለቀው ወጥተዋልና የክለቡ አቋም በአዲሱ አመራር ስር እንደለሰለሰ ይታሰባል ተብሏል። የለቀቁት ሰው ናቸው። ይህንን ሀሳብ በበጎ መልኩ የተመለከቱትና ሲደግፉት የነበረው ነገር ግን ይሄ ሰው አሁን ላይ ከአርሰናል መልቀቁን ተከትሎ አዲሱ የክለቡ አዲሱ አመራር ግን ይህንን ነገር ሊደግፈው እንዳልቻለ ነው ዘገባዎች እየወጡ የሚገኙት። ከውሳኔ ለመድረስ አርብ እንግዲህ የድምፅ ቆጠራ ስብሰባ በሊጎ አወዳዳሪ አካል አመራሮች የሚደረግ ይሆናል። ተጫዋቾችም በዚህ ጉዳይ ላይ ተቃውሟቸውን እያሰሙ እንደሚገኝ ነው አሶሼትድ ፕሬስ መረጃውን እያጋራም የሚገኘው የቀድሞ የአርሰናል ለጀንዳ የነበረው ቲዬሪ ዳንኤል ኦንሪ በዚህ ውድድር ዘመን የፕሪሚየር ሊጉን ዋንጫ ማን እንደሚያሸንፍ ሲጠየቅ የተለያዩ ሀሳቦችን አጋርተዋል። እንደ ደጋፊ ከአርሰናል ጋር መሆን አለብኝ፣ የአርሰናል ዋንጫውን ያሸንፋል ብዬ ማሰብ አለብኝ። ይህ ምንም አይነት ጥያቄ የሌለው ጉዳይ ነው። ከአርሰናል ጋር መጫወት አለብኝ፣ ምክንያቱም ጠንካራ እንመስላለን ብዬ አስባለሁ። ባለፈው ቀን ከሰንደርላንድ ጋር ባደረግነው ጨዋታ ትንሽ ያነሰ ብቃት ነው ያሳየ ነው። ቢሆንም ግን ጊዜ ያለን ዋንጫውን ማሸነፍ እንደሚችሉም ተስፋ አደርጋለሁ ዘንድሮ አርሰናል ዋንጫውን እንደሚያሸንፍ በትልቁ አስባለው ሲልም ጭምር ነው ሀሳቡን የሰጠው ቲዬሪ ዳንኤል ኦንሪ ነው። ይህንን ሀሳብ እየሰጠም የሚገኘው በአርሰናል ቤት አይነኬ ከሚባሉ ተጫዋቾች ዝርዝር ውስጥ ቦካዮ ሳካና ማርቲን ኦዴጋርድ ለአብነት የሚጠቀሱ ተጫዋቾች እንደሆኑ ይታወቃል። በአርሰናል ቤት ትልቅ ሚናን እየተጫወቱ ይገኛሉ። ይህ ግን ለቀድሞ የቶትናም ሆትስፐርስ አሰልጣኝና አሁን በተንታኝነት እየሰራ ለሚገኘው ቲም ሼርውድ እንግዲህ የሚስማማ አይነት ሀሳብ አልመሰለም። በአርሰናል ቤት ከሳካና ከኦዴጋርድ በላይ ወሳኝ ተጫዋቾች ጋብርኤል ማጋሌሽ እና ዊሊያም ሳሊባ ናቸው ሲል ይናገራል ቲም ሼርውድ ነው ይህንን ሀሳብ የተደመጠው። አሁን ላይ ግን የኋላ ክፍል ደጀን የሆነው ጋብርኤል ማጋሌሽ በጉዳት ምክንያት ከሰሜን ለንደን ደርቢው ጨዋታ ውጭ ሆኗልና ቲም ሼርውድ ስለ ጋብርኤል ማጋሌሽ ጉዳትም በስካይ ስፖርት ላይ አንዳንድ ማብራሪያዎችን ሰጥቷል። የአርሰናል ምርጡ ተጫዋች እሱ ነው። በዚህ ዓመት በዚህ የውድድር ዘመን ደግሞ ቁልፍ ተጫዋቻቸው እሱ ነው። የሱ የመሪነት ሚና ለደርቢው ጨዋታ በጣም ያስፈልግ ነበር፣ ወሳኝም ነበር ሲል ጭምር ይናገራል። አርሰናሎች የሊጉን ደረጃ በከፍተኛ ብቃት እየመሩት ይገኛሉ። እናም ይህንን ደረጃ ለማስጠበቅ የጋብሪኤል ማጋሌሽ እና የዊሊያም ሳሊባ ሚና ደግሞ ያስፈልጋቸዋል። በአሁኑ ሰዓት በሊጉ ላይ ምርጡ የተከላካይ ጥምረት ሳሊባ ና ጋብሪኤል ማጋሌሽ ነው። ይሄ ጥምረትና ጥንካሬ ያቸው ደግሞ የሊጉን ዋንጫ ለማንሳትም የተቃረበ ቡድን አስመስሏቸዋል። በሳምንቱ መጨረሻ የሚደረገው ጨዋታ በጣም ከባድ ጨዋታ ነው። ቶትንሃሞች በዚህ ውድድር ዘመን መንሸራተት ታይቶባቸው ነበር፣ ነገር ግን ያን ያክል የሚያሰጋ አይደለም። ይህንን ጨዋታ ለማሸነፍ የሚችሉትን ሁሉ ያደርጋሉ። እናም ደግሞ ይህንን አርቴታና አርሰናሎች ትልቅ ጫና ውስጥ ይከታቸዋል ብዬ ነው ምገምተው ሲልም ጭምር ይናገራል። ይህንን ሀሳብ የሰጠው እንግዲህ ቲም ሼር ውድ ነው። ክሪስቲያን ሞስክዌይራም ይናገራል። ሁልጊዜም የፕሪምየር ሊጉን ክለቦች መለከታቸው ነበር። እንደ እውነቱ ከሆነ ቡድኔ አርሰናል ነበር። ተጫዋቾቹ ማሊያው ትንሽ የተለየ ነገር አላቸው። አርሰናል አስደናቂ ክለብም ነው ሲል ጭምር ነው ክሪስቲያን ሞስክዌራ የተናገረው። አሁን ላይ በክረምት የተጫዋቾች የዝውውር መስኮት ከቫሌንሲያ ይህንን ቡድን መቀላቀሉ የሚታወስ ነው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። ለዩናይትድ የተሻ ለማድረግ ከሚገባቸው ተጫዋቾች አንዱ ቤንጃሚን ሼስኮ ነው ብለዋል። ይህንን ሀሳብ የሰጠው አለን ሺረር ነው። ሰባ ሚሊዮን ፓውንድም አውጥተውበታል ሲል ጭምር ይናገራል። ይሄ ብዙ ገንዘብ ነው። አዎ ገበያው እንደሆነ አውቃለሁ፣ ነገር ግን በጣም ብዙ ገንዘብ እንደሆነ ግን አውቃለሁ። አጀማመሩ ጥሩ አይደለም። እውነት ለመናገር ከሱ ትልቅ ነገር አልጠብቅም። እንደሚመስለኝ ጥሩ ተጫዋች ነው፣ ነገር ግን ከዚያ በላይ ማድረግ ይችላል ወይ በሚለው ነገር ላይ እንደ መጀመሪያነቱ እርግጠኛ አይደለሁም። እስካሁን ካስቆጠረው በላይ ብዙ ግቦችን ማስቆጠር ነበረበት ዩናይትድ ለሱ ደግሞ ካወጣ ወጪ አንጻር ደግሞ ከባድ አጀማመር ነው ብዬ አስባለሁ ሲል ነው የቀድሞ የፕሪምየር ሊጉ ተጫዋች፣ የኒውካስል ዩናይትድ ተጫዋች ና የፕሪምየር ሊጉ ምንጊዜም ከፍተኛ ግብ አስቆጣሪ የሆነው አለን ሺረር እየተናገረ የሚገኘው ና በቤንጃሚን ሼስኮ ለማንቸስተር ዩናይትድ ከዚህ የተሻለ አቋምን ማሳየት ይኖርበታል የሚል አይነት ሀሳብን ጭምር እንዳለው ነው እየተናገረ የሚገኘው ና ከዚህ የተሻለ ማቋም ከሱ እጠብቃለሁ ሲል አለን ሺረር ሃሳቡን ሰጥቷል። ካርሎ አንቸሎቲ ይናገራል፣ የማቲያስ ኩኛህ ቦታ ለእኛ በጣም አስፈላጊ ነው፣ ምክንያቱም በአጥቂ አማካዮችና አጥቂዎች መካከል ካለው ቦታ ኳስን ቢውልዳፕ በማድረግ እጅጉን ስለሚረዳ ከሦስቱ የፊት መስመር ተጫዋቾች ጋር በመሆን አስደናቂ ነገሮችን መፍጠር የሚችል አይነት ተጫዋች ነው ሲሉ ካርሎ አንቸሎቲ ማቲያስ ኩኛህን አሞካሽ ተውታል ካርሎ አንቸሎቲ እንግዲህ ይህ ተጫዋች ለብሔራዊ ቡድኑም በጣም ወሳኙ ተጫዋች እንደሆነ ጭምር ነው እየተናገሩ የሚገኙት። የፒተር ሺ ማይክልን ጉዳይ እናንሳ። የዓለም እግር ኳስ ከተመለከታቸው ምርጥ ግብ ጠባቂዎች መካከል አንደኛው ነው። የማንቸስተር ዩናይትድ የቀድሞ ግብ ጠባቂ ፒተር ሺ ማይክል የዓለም እግር ኳስ ከተመለከታቸው ምርጥ ግብ ጠባቂዎች አንደኛው ነው። ይህ ግብ ጠባቂ ከኮከብ ግብ ጠባቂነት በተጨማሪ ጨዋታን የማንበብ ብቃቱና ለቡድን አጋሮቹ ኳስን በእግሩ የሚያቀብልበት መንገድም ልዩ እንደነበር በርካቶች ያስታውሳሉ። ፈጣን የመልሶ ማጥቃት እንቅስቃሴዎችን የማስጀመርና ለቡድን አጋሮቹም ረዘም ያሉ ኳሶችን የማቀበል ልዩ ብቃት ያለው ግብ ጠባቂ መሆኑ ይነገራል። ዴንማርካዊው የቀድሞ ማንቸስተር ዩናይትድ ግብ ጠባቂ ለሀገሩና ለተጫወተባቸው ክለቦችም በአጠቃላይ 11 ግቦችን ከመረብ ጋር አሳርፏል። በተደጋጋሚ ግቦችን ማስቆጠር በግብ ጠባቂዎች ዘንድ የተለመደ ባይሆንም ፒተር ሽማይክል ግን በተደጋጋሚ ማሳካት ችሏል። በተከላካዮች የሚስተዋሉ ስህተቶችን ጮክ ብሎ በመናገርም የሚታወቅ አይነት ግብ ጠባቂ ነው። ግብጠባቂው በማንቸስተር ዩናይትድ ቆይታው የእንግሊዝ ፕሪምየር ሊግን የአውሮፓ ቻምፒየንስ ሊግን ጨምሮ የተለያዩ ዋንጫዎችን አሳክተዋል። ማንቸስተር ዩናይትድ በፈረንጆቹ 199899 የውድድር ዓመትም የሶስትዮሽ ባለ ክበር ሲሆን የዴንማርካዊው ግብ ጠባቂ ፒተር ሽማይከል ሚና የሚተካ አልነበረም። ፒተር ሽማይከል የእንግሊዝ ፕሪምየር ሊግና የአውሮፓ ቻምፒየንስ ሊግ የውድድር ዓመቱ ምርጡ ግብ ጠባቂ ሽልማትንም ማሸነፉ ይታወሳል። በፈረንጆቹ 1992 ከሀገሩ ዴንማርክ ጋር የአውሮፓ ዋንጫን ማሳካት የቻለው ፒተር ሺ ማይከል በወቅቱ የዓለም ምርጥ ግብ ጠባቂም ተብሎ ተመርጦ እንደነበር የምናስታውሰው ጉዳይ ነው። በፈረንጆቹ 2021ም ሮይተርስ ባሰባሰበው የሕዝብ አስተያየትም በወቅቱ የነበሩ ግብ ጠባቂዎችን በመብለጥም ምርጥ ግብ ጠባቂ ተብሎ መመረጡ የምናስታውሰው ጉዳይ እንደነበር ነው ዘገባዎችም እያሰፈሩ የሚገኙት እንግዲህ ፒተር ሺ ማይከል በርካቶች የሚያውቁት በጣም ምርጥ የሆነ ግብ ጠባቂ እንደሆነ ጭምር ነው ዘገባዎቹ እያሰፈሩ እንደሚገኙ ዘገባዎቹ እየጠቆሙት። ስለዚህ እንግዲህ ፒተር ሺ ማይከል ብቻ አይደለም ግን በግብ ጠባቂነት ጎሎችን በማስቆጠር የሚታወቀው ምናልባት የምታውቁት ከሆነ ሮጀሪዮ ሴኒ የሚባል ብራዚላዊ ግብ ጠባቂም በርከት ያሉ ጎሎችን የቅጣት ምትና የፍጹም ቅጣት ምት ጎሎችን በማስቆጠር የሚታወቅ አይነት ተጫዋች ነው። በርከት ያሉ ግቦችን ካስቆጠሩ ግብ ጠባቂዎች መካከል አንደኛው ነው ሮጀሪዮ ሴኒ። ቸልሲን የተመለከቱ ጉዳዮችን እናንሳ። የቸልሲ ባለሥልጣናትና የአሰልጣኞች ቡድን አባላት በቀጣዮቹ ሶስት የውድድር ዓመት ውስጥም ኤስቴቫዎ በዓለም ላይ ካሉ አስር ምርጥ ተጫዋቾች አንዱ እንደሚሆንና እዛ ደረጃ ላይ እንደሚደርስም ያምናሉ ሲል ኢኤስፒኤን የተማለው የመረጃ ምንጭ እየተናገረ ይገኛል። ስለዚህ ኤስቴቫዎ ዊሊያን በቀጣዮቹ ጊዜያት ባሎንዶርን ያሸንፋሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው እንደሆነ ነው ኢኤስፒኤን የገለጸው። ፒተር ቼክ ይናገራል። በቸልሲ በነበርኩበት ጊዜ ሊዮኔል ሜሲ አንድም ጎል አላስቆጠረብኝም ነበር። ነገር ግን ቸልሲ ለቅቄ አርሰናልን ከተቀላቀልኩ በኋላ በቸልሲ የነበረኝን ሪከርድ ማስቀጠል አልቻልኩም። ያኔ ግን ጎል አስቆጥሮብኛል ሲል ነው ስለ ሊዮኔል ሜሲ የተናገረው። ኢማኑኤል ኤሚኒጌ ከስትራም ጉራዝ ወደ ስትራስቡርግ ባደረገው ዝውውር ላይ ይናገራል። እውነት ለመናገር ስትራስቡርግ የት እንዳለ እንኳን አላውቅም ነበር። በጀርመን ነው ብዬ አስብ የነበር ነገር ግን ፈረንሳይ ውስጥ ሆኖ አገኘሁት። አሁን ግን ሁሉም ነው ሁሉም ሰው እንግዲህ ስትራስቡርግን የሚያውቀው ይመስለኛል። ስትራስቡርግ እንደኔ ላሉ ወጣት ተጫዋቾች እቅድ ነበረው ያም ተሳክቷል። ሂደት ከጀመሩት የመጀመሪያዎቹ ተጫዋቾችን አንደኛው ነበርኩኝ። በሚቀጥለው ሲዘን ወደ ቼልሲ ሄዳለሁ። ስለዚህ ደግሞ እኔ እንዳሰብኩትም እየሆነልኝ ይገኛል ሲልም ጭምር ነው የተናገረው። በዚሁ የሪያል ማድሪድ ጉዳዮችንም እናንሳ ቪኒሲዮስ ጁኒየር ለማድሪድ ያደረገውን ነገር መርሳት የለብንም ብለዋል ካሬም ቤንዜማ። የአልኢቲያዱ የፊት መስመር ተጫዋች የሆነው ካሬም ቤንዜማ ሰዎች ቪኒሲዮስ ጁኒየር ላይ ትልቅ ጫና እንደሚያደርጉበት ገልጿል። ቪኒሲዮስ ጁኒየር ለሪያል ማድሪድ ያደረገውን ነገር መርሳት የለብንም፣ ፍትሐዊም አይሆንም ሲል ነው ካሬም ቤንዜማ የተናገረው። አክሎም ቪኒሲዮስ ጁኒየር ሁልጊዜም መማር የሚፈልግ ትልቅ ልብ ያለው በጣም ጥሩ ልጅ ነው ሲልም ጭምር ነው የሚናገረው። ሰዎች እሱ ላይ ትልቅ ጫናዎችን ያደርጉበታል። የበለጠ ማድረግ ይችላል። ነገር ግን አሁን ላይ ጥሩ አይደለም ብሎ መናገር ግን አይቻልም ሲል ካሬም ቤንዜማ ጨምሮ ተናግሯል። ስለ ኤል ክላሲኮ ጨዋታ ያነሳው ቤንዜማ ቪኒሲዎስ ጁኒየር ተቀይሮ ሲወጣ መናደዱ የተለየ ነገር የለውም የተለመደ ነገር ነው ሲልም ጭምር ነው የተናገረው። ሜዳ ላይ ጥሩ እየተጫወተ ነው። የተሻለ ማድረግ እችላለሁ ብሎ አስቦ ነበረ። ብዙ ኳስም መንካት ችሏል። ነገር ግን ተቀየረም መውጣት ስላልፈለገ ነው እንግዲህ ምላሽ ሰጥቷል። ትልቅ ነገርም አይደለም ሲል ነው ቤንዜማ የተናገረው። ፍሎሬንቲኖ ፔሬዝ በሪያል ማድሪድ የሚደነቅ ስራን እየሰራ ይገኛል። እሱ ምርጡ ፕሬዝደንት ነው ሲል ጭምር ካረም ቤንዜማ እንዲሁ ተናግሯል። ሌላኛው ካረም ቤንዜማ ያነሳው ጉዳይ ከክሪስቲያኖ ሮናልዶ ጋር እየቀዘቀዘ ሰላምታ ነበረኝ ብላችሁ ታስባላችሁ? እባኳችሁ እንደዛ አይደለም። ከዛ በፊት መልበሻ ክፍል ውስጥ በደንብ አውርተን ተቃቅፈናል። በመካከላችን ትልቅ መከባበር አለ። ሁሉንም ነገር ቴሌቪዥን ላይ ማሳየትም አይጠበቅብንም ሲልም ጭምር ነው ቤንዜማ ስለ ክሪስቲያኖ ሮናልዶ የተናገረው። ፈረንሳይ አሁን ላይ አሰልጣኝ ያላት ነገር ግን ዚነዲን ዚዳን ምርጥ ሰው ነው እሱ የፈረንሳይ ብሔራዊ ቡድን ቀጣይ አሰልጣኝ ለመሆን ሁሉም ነገሮች ያሉት ያለውንም ነገር በሪያል ማድሪድ አሳይቷል ሲልም ነው ካሬም ቤንዜማ የተናገረው። ሪያል ማድሪድ በሳንቲያጎ በርናቢው የታየውን ወደ ስቴዲየሙ አቅራቢያ ባሉ ጎረቤቶቹ ክስ እንዲቀርብበት ያደረገው የድምጽ ብክለት ችግርን በ2026 መጀመሪያ ላይ እንደሚፈታ ተስፋ በማድረግም ኮንሰርቶችን በተደጋጋሚ በስቴዲየሙ ያለምንም ስጋት ለማካሄድ አቅዷል። በተካሄደው ጨዋታ ላይም የኤንኤፍኤል ጨዋታ ላይም በመጀመሪያው አጋማሽ እረፍት ሰዓት ላይና ጨዋታው ከተጠናቀቀ በኋላም እንግዲህ የተለያዩ አቀንቃኞችም ስራቸው ለታዳሚው ያቀረቡ ሲሆን፣ በዚህ የሙከራ እንቅስቃሴ ላይም ለጊዜው ድምጹ ከስቴዲየሙ እንዳይወጣ የተደረገ ጊዜያዊ ስራ የተሳካ እንደሆነ ክለቡ መገንዘቡን ተከትሎ በአዲሱ የፈረንጆች ዓመትም በመግቢያው ላይ ስራውን በዋናነት እንዲሰራና ለጊዜው ቆሞ የነበረውን ኮንሰርት እንዲቀጥል ለማድረግም እንደታቀደ ነው መረጃዎች እየወጡ የሚገኙት። ኤንድሪክ ፊሊፔ ወደ ሊዮን በውሰት ካቀናና ተጫዋቹ በአዲሱ ክለቡ በተወሰኑ ጨዋታዎች ላይ ካልተሳተፈ ወይም በቂ የመጫወቻ ደቂቃዎችን የማያገኝ ከሆነ ሪያል ማድሪድ ከሊዮን የካሳ ክፍያን እንደሚቀበል የሚገልጽ አንቀጸም በውል ውስጥም ያካትታል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት፣ ዘአትሌቲክ እንዳጋራው መረጃ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከእኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝውናል። ስላደመጣችሁኝ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር እጅግ እጅግ ከልብ አድርገን እናመሰግናለን። ፏርባሩ መራሁት። በቀጣይ በምሽቱ በሚኖረን የስፖርት የመረጃ ሰዓታችንም ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። በነገው ጠዋትም እንዲሁ የተለያዩ ስፖርታዊ ጉዳዮችን ይዘን እንመጣለን። ዛሬ የሚደረጉ የዓለም ዋንጫ የማጣሪያ ጨዋታዎችና የሚጠበቁ ሁለት የወዳጅነት ጨዋታዎችንም ውጤቶችን ጨምረን ሌሎች ስፖርታዊ ጉዳዮችንም ማካተን በነገው ፕሮግራማችን በስፋት የምንገናኝ ነው የሚሆነው። ስለ ደምጣችሁን ከልብ አድርጌ ያመሰግናለሁ። መልካም ጊዜ እንዲሆንላችሁን በአክብሮት እመኛለሁ።